ተወዳጁ ደቀ መዝሙር ዮሐንስ ሰማይ ሲከፈት ያየው በአዲስ ኪዳን አምስት መጻሕፍትን የጻፈ እነሱም የዮሐንስ ወንጌል፣ ሦስት መልእክታት አንደኛ ሁለተኛና ሦስተኛ መልእክቶችና ራእይ ሲሆኑ ጽሑፎቹ ስለ ክርስቶስ አምላክነት ከሚናገሩት ጥልቅ ስነ መለኮታዊ እውነቶች ጀምሮ እስከ ቀላሉ ሆኖም እጅግ ጥልቅ ወደ ሆነው እርስ በእርሳችሁ ተዋደዱ እስከሚለው ትዕዛዝ ድረስ ይዘልቃል። የሐዋርያው ዮሐንስ 14 ኃይለኛ ትምህርቶችን እንመልከት። ትምህርት 1 ኢየሱስ ፍጹም ሰው፣ ፍጹም አምላክ። ዮሐንስ ከሌሎቹ ወንጌል ጸሐፊዎች በተለየ መንገድ ይጀምራል። እርሱ የሚጀምረው የዘር ሐረግን ወይም ስለ ወልደት ታሪክ በማንሳት ሳይሆን በዘላለማዊነት ነው። ዮሐንስ 1 ከአንድ እስከ ሦስት እንዲህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ ቃል በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም ሁሉ አንዳችስ እንኳ ያለ እርሱ አልሆነም፣ በማለት ይጀምራል። ይህ በመጽሐፍ ቅዱስ ሁሉ ስለ ክርስቶስ ማንነት ከተነገሩት እጅግ ጥልቅ መገለጫዎች አንዱ ነው። ኢየሱስ ጥሩ አስተማሪ ወይም ነብይ ብቻ አይደለም። እርሱ ከፍጥረት በፊት የነበረ ከእግዚአብሔር ቃል እኩል የሆነ ራሱም አምላክ የሆነ ዘላለማዊ የእግዚአብሔር ቃል ነው። ቁጥር 14 ላይ አስደናቂውን እውነት ያቀርባል። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል ዮሐንስ ይህን ያለምንም ጥርጥር እንድታውቁ ይፈልጋል ኢየሱስ ፍጹም አምላክና ፍጹም ሰው ነው ይህ እርሱ ለሚያስተምረው ነገር ሁሉ መሠረት ነው ትምህርት ሁለት እግዚአብሔር ፍቅር ነው ይህ የእግዚአብሔር ባሕሪ ብቻ አይደለም እንደ ዮሐንስ አገላለጽ ይህ የእግዚአብሔር ማንነት ነው አንደኛ ዮሐንስ አራት ስምንት እንዲህ ይላል ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። እግዚአብሔር ፍቅር አለው ማለት እግዚአብሔር ፍቅር ያሳያል ማለት ብቻ አይደለም፣ ነገር ግን እግዚአብሔር እራሱ ፍቅር ነው ማለት ነው። ይህ እርሱን የምንረዳበትን መንገድ በሙሉ ይለውጣል። እኛ ለመወደድ የምንመጥን ስለሆንን ሳይሆን የሚወደን እሱ እራሱ ፍቅር ስለሆነ ነው። አንደኛ ዮሐንስ አራት ከዘጠኝ እስከ አስር እንዲህ በማለት ያብራራል። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ የሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። መስቀሉ የእግዚአብሔር ፍቅር ከሁሉ የላቀ እንደሆነ ማሳያ ነው። ፍቅርን በመስቀል ላይ በመግለጽ አሳይቷል። መልእክተኛ አላክም፣ መልአክም አላክም፣ ልጁ ላከ። ያም ልጅ በገዛ ፍቃዱ ሕይወቱን ሰጠ። ይህ ፍቅር በንጹሕና እጅግ መሥዋዕትነት በተሞላበት መልኩ የታየ ነው። ትምህርት ሦስት ዳግመኛ መወለድ አለብህ። በዮሐንስ ምዕራፍ 3 ኒቆዲሞስ የሚባል አንድ የአይሁድ አለቃ በሌሊት ወደ ኢየሱስ መጣ። ኢየሱስም እንዲህ አለው፣ እውነት እውነት እልሃለው ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። ኒቆዲሞስ ግራ በመጋባት ሰውስ ከሸመገለ በኋላ እንዴት ሊወለድ ይችላል ብሎ ጠየቀ። ነገር ግን ኢየሱስ ስለ ሥጋዊ መወለድ አልተናገረም ነበር። እርሱ እየተናገረ የነበረው ስለ መንፈሳዊ ዳግም ልደት ነው። ዮሐንስ ሦስት ከአምስት እስከ ስድስት እንዲህ በማለት ያብራራል። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ይህ ትምህርት መሠረታዊ ነው። ሃይማኖተኛ በመሆን መልካም ስራዎችን በመስራት ወይም በክርስቲያን ቤተሰብ ውስጥ በመወለደ የእግዚአብሔር መንግሥት መግባት አይቻልም። ከተፈጥሮ በላይ በሆነ ለውጥ መሞላት ይኖርባችኋል። መንፈስ ቅዱስ የሞተውን መንፈሳችሁን እንደገና ሕያው በማድረግ አዲስ መንፈሳዊ ሕይወት መስጠት አለበት። ይህ እናንተ በእራሳችሁ የምታደርጉት ነገር አይደለም። በኢየሱስ ክርስቶስ ስታምኑ እግዚአብሔር በእናንተ ውስጥ የሚያድርገው ለውጥ ነው። ትምህርት አራት የዘላለም ሕይወት እግዚአብሔርን ማወቅ ነው። አብዛኛው ሰው የዘላለም ሕይወት በገነት ለዘላለም መኖር እንደሆነ ያስባሉ። ነገር ግን ዮሐንስ ከዚያ እጅግ ጥልቀት ያለውን ነገር ይገልጣል። ዮሐንስ 17፥3 ኢየሱስ ሲጸልይ እንዲህ ብሎ እንደተናገረ ይናገራል እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የዘላለም ሕይወት ስለ ቆይታ ዲሬሽን ብቻ አይደለም፣ ስለ ግንኙነት ኅብረት ነው። እግዚአብሔርን በቅርበት በግል በልምምድ ማወቅ ነው። ይህ ስለ መዳን ያለንን አመለካከት ይለውጣል። መዳን ወደ ገነት የሚያስገባ ትኬት እንደ ማግኘት አድርገን ብቻ የምናስበው ነገር አይደለም። ከያው አምላክ ጋር በፍቅር ግንኙነት ውስጥ ዘልቆ መግባትና ከእሱ ጋር የጠበቀ ህብረት ማድረግ ነው። ይህ ግንኙነት በኢየሱስ ክርስቶስ ባመናችሁ ቅስፈት የሚጀምርና ለዘላለም የሚቀጥል ነው። ትምህርት አምስት ብርሃንና ጨለማ አብረው ሊኖሩ አይችሉም። ዮሐንስ በጽሑፎቹ ሁሉ በመልካምና በክፉ በእውነትና በውሸት በእግዚአብሔር እና በሰይጣን መካከል ያለውን መንፈሳዊ ፍልሚያ ለመግለጽ የብርሃንንና የጨለማን ምሳሌ ይጠቀማል። አንደኛ ዮሐንስ አንድ አምስት እንዲህ ይላል። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይች ናት። ዮሐንስ 3 19 እስከ 20 ደግሞ ሰዎች ብርሃንን የሚጠሉበትን ምክንያት ያብራራል። ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይሄ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። ወደ ክርስቶስ ስትመጡ ከጨለማ ወደ ብርሃን ትሸጋገራላችሁ። በሁለቱም ውስጥ መኖር አትችሉም። አንደኛ ዮሐንስ አንድ ስድስት ይህን በማለት ያስጠነቅቃል። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናድርግም። እውነተኛ አማኞች በብርሃን ይመላለሳሉ፣ ኃጢአታቸውን ይናዘዛሉ፣ ቅድስናን ይከተላሉ፣ በእግዚአብሔር ፊት በግልጽነት ይኖራሉ። ትምህርት ስድስት በክርስቶስ መኖር መጽናት አስፈላጊ ነው። በዮሐንስ ምዕራፍ 15 ኢየሱስ ከእኛ ጋር ያለው ግንኙነት ለመግለጽ የወይን ግንድና ቅርንጫፎቹን ምሳሌ ይጠቀማል። ቁጥር አምስት እንዲህ ይላል፣ እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ፣ ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። መኖር ወይም መጽናት የሚለው ቃል በዮሐንስ ዐሥራ አምስት ውስጥ ዐሥራ አንድ ጊዜ ተጠቅሷል። ይህ አልፎ አልፎ ሲመቸን ስለምናደርገው ኅብረት ሳይሆን ስለ ቋሚና ቀጣይነት ስላለው ቅርብ ኅብረት ይናገራል። ቅርንጫፍ ከወይኑ ግንድ ጋር ተያይዞ ካልኖረ ፍሬ ማፍራት እንደማይችል ሁሉ ከኢየሱስ ጋር ቀጣይነት ያለውና የጠበቀ ግንኙነት ከሌላችሁ ፍሬያማ የሆነ የክርስትና ሕይወት መኖር አትችሉም። በተግባር መኖር ምን ይመስላል? ዮሐንስ 157 ያብራራል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁም አለ። መኖር ማለት በእግዚአብሔር ቃል በጸሎት በመታዘዝና በአምልኮ አማካኝነት ተያይዞ መቆየት ነው ይህ አማኝ ዕለት ዕለት ከክርስቶስ ጋር የጠበቀና ቀጣይነት ያለውን ኅብረት በማድረግ ከአምላኩ ጋር መጠጋጋትና መኖር እንዲሁም በሁሉም ነገር በክርስቶስ ላይ መደገፍ ነው ትምህርት ሰባት ፍቅር የእውነተኛ ደቀ መዝሙር መለያ ምልክት ነው ዮሐንስ ከሌላው የአዲስ ኪዳን ጸሐፊዎች በበለጠ ፍቅርን አበክሮ ያስተምራል። ኢየሱስ በዮሐንስ 13 ከ34 እስከ 35 ደቀ መዛሙርቱን እንዲያላቸው አላቸው እንደ ወደድኋችሁ እናንተ ደግሞ እርስ በእርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በእርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ይህ ጥሩ ምክር ብቻ አይደለም የእውነተኛ ክርስትና መለያ ምልክት ነው። አንደኛ ዮሐንስ 4:20 ይህን እውነት አጽንቶ ይናገራል። ማንም እግዚአብሔርን ወዳለው እያለ ወንድሙን ቢጠላ ሐሰተኛ ነው፣ ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል? ወንድማችሁን እየጠላችሁ እግዚአብሔርን ወዳለው ማለት አትችሉም። ሌሎችን ለመውደድ እምቢተኛ ከሆናችሁ እግዚአብሔርን አውቃለሁ ማለት አትችሉም። አንደኛ ዮሐንስ 3 14 ታክሎ እንዲላል እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ህይወት እንደተሻገረን እናውቃለን። ወንድሙን የማይወድ በሞት ይኖራል። ፍቅር ለክርስቲያኖች የአማራጭ ጉዳይ አይደለም፣ የመንፈሳዊ ህይወት ማስረጃ ወይም መገለጫ ነው። ትምህርት ስምንት መንፈስ ቅዱስ አማኞችን ያስተምራል እንዲሁም ኃይል ይሰጣል። ዮሐንስ እንዲህ ስለ መንፈስ ቅዱስ ያስተማረውን ትምህርት በዝርዝር መዝግቧል። በዮሐንስ 14 ከ16 እስከ 17 እንዲህ ይላል፣ ብትወዱኝ ትእዛዜን ጠብቁ፤ እኔም አብን እለምናለሁ፣ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። መንፈስ ቅዱስ ተጽዕኖ ወይም ኃይል ብቻ አይደለም፤ ራሱ እግዚአብሔር የሆነ በሁሉም አማኝ ውስጥ የሚኖር የሚያጽናና የሚያስተምር እንዲሁም የክርስትናን ሕይወት እንድንኖር ኃይል የሚሰጠን ነው። ዮሐንስ 14:26 እንዲህ ይላል አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል እኔም የነገርኳችሁን ሁሉ ያሳስባችኋል በመንፈስ ቅዱስ አማካኝነት የእግዚአብሔር መገኘት ግላዊ ይሆናል ኃይሉም ተግባራዊ ይሆናል እርሱ ወደ እውነት ይመራናል እምነታችንን ያበረታል እና ለክርስቶስ ምስክር ሆነን እንድንኖር ያዘጋጀናል ትምህርት ዘጠኝ የዘላለም ሕይወት እንዳለህ ማወቅ ትችላለህ ዮሐንስ አማኞች ስለመዳናቸው መዳናቸው በጥርጣሬ ውስጥ እንዲኖሩ አይፈልግም አንደኛ ዮሐንስ 5:13 እንዲላል የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን እጽፍላችኋለሁ። የዘላለም ሕይወት አለኝ ብላችሁ ተስፋ አድርጎ ወይም ሊኖረኝ ይችላል ሊሆናል ብላችሁ አስቡ አይልም። ይልቁንም የዘላለም ሕይወት እንዳላችሁ ይህንን በደንብ እወቁ በማለት ይናገራል። መዳን መተማመንን ያመጣል። ዮሐንስ በመጀመሪያው መልእክት ውስጥ የእውነተኛ መዳን ሶስት መፈተሻዎችን ይሰጠናል። አንደኛ፣ የዶክትሪን መፈተሻ፣ ስለ ኢየሱስ እውነት ታምናለህ፤ ሁለተኛ፣ የሥነ ምግባር መፈተሻ፣ ጽድቅን ትተገብራለህ፣ ሦስተኛ፣ የማኅበራዊ መፈተሻ፣ ሌሎች አማኞችን ትወዳለህ የሚሉትን እነዚህ መዳንን ለማግኘት የሚደረጉ መፈተሻዎች አይደሉም፤ ይልቁንም መዳን ቀድሞውኑ መከናወኑን የሚያሳዩ ማስረጃዎች ናቸው። በእውነት በክርስቶስ ኢየሱስ የምታምኑ ከሆነ በቅድስና እየኖራችሁ ከሆነ፣ እግዚአብሔርን በመፍራትና ቃሉን በመታዘዝ በማድረግ የምትኖሩ ከሆነ የዘላለም ሕይወት እንዳላችሁ በእርግጠኝነት ማወቅ ትችላላችሁ። ትምህርት አስር ወደ እግዚአብሔር የሚወስደው ብቸኛው መንገድ ኢየሱስ ነው። በሃይማኖታዊ ብዙሃንነት ዓለም ውስጥ የዮሐንስ ትምህርት ግልጽና የማያወላውል ነው። ዮሐንስ 14:6 ኢየሱስ እንዲህ ማለቱን ይነግረናል። ኢየሱስም እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም። ከብዙ መንገዶች አንዱ አይደለም፣ እርሱ ብቸኛው መንገዱ ነው። ከእውነተኞች መካከል ያለ እውነት አይደለም፣ እርሱ ብቸኛው እውነት ነው። ሕይወትን የሚያሻሽል አይደለም። እርሱ ራሱ ሕይወት ነው። ይህ ብቸኛው እውነታዊ መልእክት ነው። ሐዋርያት ሥራ 4:12 ያረጋግጣል። መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ዮሐንስ ይህን በግሉ ተረድቷል። ከኢየሱስ ጋር ሦስት ዓመታትን አሳልፏል። ተአምራቱን ተመልክቷል። ትምህርቶቹን ሰምቷል። ሲሞ ታይቷል። ከተነሳም በኋላ አግኝቶታል። ኢየሱስ እሱ ነኝ እንዳለው የእግዚአብሔር ልጅ፣ የዓለም መድኃኒት፣ ወደ አብ የሚወስድ ብቸኛው መንገድ መሆኑን ያለ ጥርጥር ያውቅ ነበረ። ይህንንም ሁሉ እንዲያውቁ እሱ ያወቀውን ያየውን እውነት በመጽሐፉ ገልጿል። ትምህርት 11 ሰይጣን እውነት ነው ግን ተሸንፏል። ዮሐንስ የመንፈሳዊ ፍልሚያን እውነታ ችላ አይልም። አንደኛ ዮሐንስ 3 ከ8 እስከ 9 እንዲህ ይላል፣ ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና፣ ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ሰይጣን ከመጀመሪያው ውሸታም፣ አታላይና ነፍሰ ገዳይ ነው። ግን መልካሙ ዜና ይኸውና፣ ኢየሱስ ሥራውን ሊያፈርስ መጣ። ዮሐንስ 12:31 ኢየሱስ እንዲህ ማለቱን ይነግረናል፣ አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዥ ወደ ውጭ ይጣላል። መስቀሉ የሰይጣን ሽንፈት ነው። ኢየሱስ ሲሞት ሰይጣን እያሸነፍኩ ነው ብሎ አስቦ ነበር። ነገር ግን በትንሣኤው ሞት መሸነፉንና የሰይጣን ኃይል መፍረሱን አረጋገጠ። አንደኛ ዮሐንስ አራት አራት ለአማኞች ይህን እምነት ይሰጣል። ልጆች ወይ እናንተ ከእግዚአብሔር ናችሁ አሸንፋችሁም አለ በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና በእናንተ ውስጥ ያለው በዓለም ካለው ይበልጣል። ስለዚህ ዲያብሎስን መፍራት የለባችሁም፣ ምክንያቱም ኢየሱስ ክርስቶስ ድል አድርጓልና። ትምህርት ዐሥራ ሁለት ኃጢአትን መናዘዝ መንጻትን ያመጣል። ዮሐንስ ክርስትናን ኃጢአት የሌለበት ፍጽምነት አድርጎ አያቀርብም። ይልቁንም በብርሃን መመላለስንና ኃጢአት ሲከሰት በሐቀኝነት መናዘዝ ወይም በእግዚአብሔር ፊት ማቅረብ እንዳለብን ይነግረናል። አንደኛ ዮሐንስ አንድ ከ8 እስከ 9 እንዲላል ኃጢአት የለብንም ብንል ራሳችንን እናስታለን፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለንና ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ቃል ኪዳኑን ልብ በሉ። ኃጢአትህን ስትናዘዝ እግዚአብሔር ይቅር ለማለትና ለማንጻት የታመነና ጻድቅ ነው። ይህም የተረጋገጠ ነው፤ በመሠረቱም ክርስቶስ ያጠናቀቀው ሥራ እንጂ የአንተ ብቃት አይደለም። አንደኛ ዮሐንስ ሁለት አንድ እንዲህ በማለት ይጨምረልናል። ልጆቼ ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ፤ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃለን እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ኃጢአት ብትሰሩ በአብ ዘንድ ጠበቃ ኢየሱስ አላችሁ። እርሱም በእናንተ ፋንታ ይናገራል። ጻድቁ ኃጢአታችሁን ይሸፍናል። ደሙ ያጸድቃችኋል። በመተማመን ወደ እግዚአብሔር በመቅረብ ኃጢአታችሁን በመናዘዝና ፈጣን ይቅርታን መቀበል ትችላላችሁ። ትምህርት ዐሥራ ሦስት ዓለምና ምኞቷ ያልፋሉ። ዮሐንስ አማኞችን ጊዜያዊ በሆኑ ነገሮች ሳይሆን ዘላለማዊ በሆነ እይታ ውስጥ እንዲኖር ያሳስባል። አንደኛ ዮሐንስ 2:15-17 ያስጠነቅቃል፣ ዓለምን ወይም በዓለም ያሉትን አትወደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ፣ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፤ የእግዚአብሔር ፈቃድን የሚያደርግ ግን ለዘላለም ይኖራል። ዓለምና በዓለም ውስጥ ያሉ የትኛውም ነገሮች ሁሉ ጊዜያዊ ናቸው። ገንዘብ፣ ዝና፣ ደስታ፣ ኃይል፣ ንብረት ይሁሉ ያልፋል። ነገር ግን የእግዚአብሔርን ፍቃድ የሚያደርግ ለዘላለም ይኖራል። ዮሐንስ ሕይወታችሁን በማያዘልቁ ነገሮች ላይ እንዳታባክኑና ዕድሜያችሁን፣ ሕይወታችሁን፣ ሁሉ ነገራችሁን በዘላለም ላይ እንድታፈሱ አጥብቆ ይናገራል። በእግዚአብሔር መልካም ስጦታዎች ወይም በስጋህ በምታደርገው እንቅስቃሴዎችና ስኬቶችህ መደሰትም ሆነ መስራት፣ መንቀሳቀስ፣ ገንዘብም ሆነ ሀብት አይኖረ ማለት አይደለም። ነገር ግን እነዚያ ስጦታዎችም ሆኑ የትኛውም ያለ ዕውቀት፣ ዝና፣ ሀብት ወዘተ ልብህን መማረክ ወይም ዓይነህን በዚህ ጊዜያዊ በሆኑ ነገሮች ላይ ማተኮር የለብህም ማለት ነው። መዝገብህ በሰማይ እንጂ በምድር መሆን የለበትም። ማንነትህ በዓለማዊ ስኬት ሳይሆን በክርስቶስ መሆን አለበት። ትምህርት 14 ኢየሱስ እንደገና ይመጣል። ዮሐንስ ጽሑፎቹን በራእይ መጽሐፍ ይደመድማል። ይህም የክርስቶስን መመለስና የእግዚአብሔርን የመጨረሻ ፍርድ ይገልጣል። ራእይ 1 7 እንዲላል እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይዋይ ይላሉ። አሁን አሜን። ኢየሱስ እንደገና ይመጣል እንደ መከራ ተቀባይ አገልጋይ ሳይሆን እንደ ድል አድራጊ ንጉሥ፣ ለመታረድ እንደሚነዳ በግ ሳይሆን እንደ ይሁዳ ነገድ አንበሳ ይመጣል። ራእይ 19 ከሰማይ ሰራዊት ጋር ሆኖ እንደሚመለስ ይገልጻል። ራእይ 21 ደግሞ እግዚአብሔር ከሕዝቡ ጋር ለዘላለም የሚኖርባት አዲስ ሰማይና አዲስ ምድርን ይገልጻል።